በዛን ጊዜ ነው በድንጋጤ እየታመመው እና ግን መትረፍ አልቻለም። በጣም ያሳዝናል። ቤተሰብ በሙሉ አዝኗል። ሊዲያም በጣም አዝናለች። ያላት አንድ አባት ናትና ብቸኛው አባት እሱ ነው። መራዳሁ ከሁሉም ነገር አባቱን በጣም ነው የምትወደው፣ ከእናቱ በላይ ማለት ነውና ና ሩት እንደሆነች ያው ክፋት እንጂ ምንድን ነው የምታስተምረው? ሊዲያ እንደሆነች ዛሬውን አጠገብ የለችም፣ ግን አንድ ያላት እና አባቱ ነበረ እና አባቱንም በሞት አጥታለች። የዋዳም እንደዛ ነው ያለኝ፣ አጎቴ ነበረ ሁሉም ከአጠገቤ የሉም፣ እናቴን በሞት አጥቻለሁ እና ያለኝ አጎቴ ነበረ አጎቴንም አጥቻለሁ ብላ በቃ ሁሉም አዝኗል። እነ ማህሌትም አዝናለች፣ ሳሜም አዝኗል፣ ሁሉም ሰው አዝኗል። እንበቻ እንደዚያ ነው። ያሳዝና ሄሩትን አዝናለች። እንግዲህ አዝናለች። ይሄን ስታደርግ አታቅም መሰለኝ እና የጉሩሜ መቀብር ቦታ ሄዳ ማይታለች አልቅሳለች። ግን በቃ ተሰምቶታል ሄሩት ማለት ነው። ግን በእኔ ምክንያት አላለችም። አያችሁ እኔ ነኝ እንደዚህ ያደረግኩት አላለችም። እኔ ነኝ የ የአቶ ግሩሜ ሞት ምክንያት የሆነ ዋናው እኔ ነኝ አላለችም። እንግዲህ እኔን እንትተኝ ትሄዳለ ወይ እያለች ነው የምታለቅሰው። እና ይሄን ስሰራ ያ ጊዜ ተደብቃ ነው ከሱ ጋር አልተመካከረችም። ከባንክ ስትበደር ያው ቤቱ ደግሞ ቤት አስዛ ነው የተበደረችው። አቶ ግሩሜ ደግሞ የማቆ ነገር የለም። ይሄ ነገር ስፈጠር ደነገጠ ማለት ነው። ህሩት በጣም ስራው ከባድ ነው። ወንጀል ብቻ ነው ሰውን ማስገደል፣ የሰውን ኩላሊት መሸጥ፣ ሰውን ማገት። አያችሁ፣ በጣም ከመጥፎ ሰው ጋራ ከዋላችሁ፣ በቃ እናንተም እንደዛ ህይወታችሁ ይበላሻል። ለዛ ነው ሰው ልጅ ከጋብቻ በፊት የሚሆን ከምንም በፊት የሚሆን መጠናነት ጥሩ ነው። አሁን ህሩት አይታችኋል። እንዴት የስንት ህይወት ነው የስንት ህይወት ሰው ነው ያበላሸችው ያቶ ግሮሜ ከህይወት ማበላሻት አልፎ ይሄው ህይወቱ አልፏል። ሞቷል፣ ሞቷል ማለት ነው። በሰላም የሚኖር ሰው በድንጋጥ የተነሳ ይሄው ህይወቱ አልፏል እና ከዚህ በላይ ምን አለ? ከዚህ በላይ ምን አለ? በጣም ያሳዝናል። የምር አቶ ጉሩሚ ማቆ ነገር የለም። ይሄ ቤት መጀመሪያ የዋዳ ቤት ነበረ። የዋዳ የዋዳ የዋዳ ያደገችበት ቤት ነው። ከዛ ደግሞ የአቶ ግሩም የሆነ የዋዳ እና ስትሞት፣ ለዛ ነው እኮ ዮዋዳ የታገተችው ለዛ ነው የእናቷን ቤት ትወርሰኛለች ወይ ደግሞ ትወስዳለች የሚል ፍራ ስላላት የዋዳ እንድታብድ ወይንም እንድትሞት አደረገችው ሂሩት። ግን ሳይሳካ ሲቀር ደግሞ በባንክ ተበደረችው ማለት ነው፣ አስዛ ብር ተበደረችው። አያችሁ ክፋቱ። አሁን ደግሞ እሷም ደግሞ ጎዳና ላይ ወጣለች። የመጨረሻ ክፋት ይሄ ነው። ጎዳና ላይ ወጣ በብርድ በምን በራብ መከራውን እየበላች ነው። ነገ ዛሬ መቼ እንደምትያዝ አይታወቅም። ይሄ ሁሉ መከራ ይሄ ሁሉ ስቃይ ሰው ላይ ሰርታማ ማምለጥ የለባትም። መያዝ አለባት። እዛ እስር ቤት መቆየት ለዘላለም መኖር አለባት። ምክንያቱም ብዙ ነገር አጥፍታለች። የሰው ህይወት ያቶ ግሮ ህይወቱም የጠፋ በሷ ምክንያት ነው። የዋዳ እናትም እንደዛ። የምር ይገርማል። እህትና ወንድም አንድ ላይ ገደለች ማለት ነው። ያው እኮ ነው። ይሄም እኮ ያው ነው። መጀመሪያውም እኔ እንደዚህ ላደርገው ነው፣ እኔ እንደዚህ ላደርገው ነው ብትለው እሱ ቢያቅ፣ አስቀድሞ እሱ ቢያቅ ጥሩ ነበረ። ግን ከኔ ተደብቃ ስልክ ታወራለች፣ ውጭ ወጥታ ታወራለች። ማህሌት አንቺ የምታቂ ነገር አለ ብሎ ጠይቆት ነበረ። ብቻ እንደዛ ነው። መሞት አልነበረበትም አቶ ግሩሜ የምር እሱ ሰርቶ ይገባል ለፍቶ ይገባል። ማቆ ነገር የለም። እቺ ደግሞ ብዙ ሴራውን ትሰራለች፣ ብዙ ነገር ታደርጋለች። የሷ ክፋት የሷ እንትን ሊዲያን ራሱ አባላሽቶ ነበረ እና እንደዛ ነው። ያሳዝናል። ነፍስ ይማር እንግዲህ ምን ይደረግ። ድራማ ቢሆንም ግን ያሳዝናል። አቶ ግሩሜ ምርጥ ሰው ነው። ጥሩ ሰው ላየዋዳ ራሱ እየተጨነቀ ነበረ ያ ግዜ ስትታመም ጊዜ። እኔ የዋዳን ጎድቻታለው እያለ እራሱን እየዋቀሰ ነበረ። ግን በአሁኑ ሰዓት ደግሞ ህይወቱን አጥቷል ማለት ነውና ከባድ ነው፣ ከባድ ነው። ደግሞ ታለክሳለች እኮ፣ የምታለክሰው ነው የሚገርመኝ። እንደዚህ ከወደደች ለምን መጀመሪያ ለባሏ አላሰበችም? ባሌ ይጎዳብኛል ባሌ መጥፎ ነገር ይደርስበታል ብላ አላሰበችም? ግን ዛሬው ማልቀሷ ምን ጥቅም አለ? ምን ትርጉም አለ? እና እንደዛ ነው ወዶችዬ። እህ ሌላ ደግሞ የዋዳንና ሊዲያ አሁን እህታሞች ሆኗል ማለት ነው። ተመስገን ነው። አሁን ተቀይሯል፣ ሁሉ ነገር ተቀይሯል። እና ተመስገን ታርቋል ማለት ነው። ከአሁኑ በኋላ መራራቅ ትተን እንቀራረብ ማንም የለም። ይሄው ሁሉም ነገር ትቶን ሄደዋል። እኔና አንቺ ብቻ ነን የቀረን፣ ስለዚህ ትክክለኛ እህታሞች እንሁን፣ እንዋደድ ተባብለዋል እና ተመስገን ነው። በቃ ከአሁኑ በኋላ የዋዳ ሊዲያን እየተቆጣጠረች ነው። ለእኔ ሳትነግሪ የትም መሄድ አትችይም እያለቻት ነው። እንግዲህ የዋዳ ሆን ተቆጣጣሪ ሆናለች ማለት ነው። ኃላፊነት እኔ ላይ ነው ያለው እኔ ታላቅሽ ነኝ እያለች ነው። ጥሩ ነው። የዋዳ ጥሩ አስተዋይ ሴት ናት። እና ትንሽ ደግሞ ሊዲያ አልበሰለችም፣ ገና ልጅ ናት። ሌላ ደግሞ ያ ህሩት እንዴት እንዳሳደገችው ታውቃላችሁ። በክፋት በብዙ ነገር ነው። እና ሊዲያ ብዙ ነገር ያስፈልጋታል፣ ጊዜ ያስፈልጋታል፣ ገና ስርዓት ለመያዝ ማለት ነው። ግን ሁለቱም ልባቸው ተሰውረዋል። አት ጉሩሜ መሞት አልነበረ እና እንደዛ ነው። እኔ ደግሞ በጣም የናፈቀኝ ምንድን ነው ሄሩት መቼ ተይዛ እንደዚህ ዋጋውን ትከፍላለች? አሁን ራሱ እየከፈለች እኮ ነው፣ እንደዚህ ፈታ ብላ ሰውን የምትሳድበው፣ ሰውን የምትቆሽሸው፣ የምታንቆሽሸው፣ ዛሬ እንደዚህ መንገድ ላይ ወታ ብርድና ራብ ስትጠግብ፣ ይገርማል። ይሄ ራሱ እኮ እየከፈለች ነው። ስንት ነገር አድርጋለች ሰው ላይ ስንት ነገር ይገርማል። እና ይሄ ራሱ ያንሳታል። አይቀርም ደግሞ አንድ ቀን ትያዛለች። ሳሚና የዋዳ ደግሞ አሁን ጭራሽ ፍቅር ውስጥ ገብተዋል ማለት ነው። ደስ የሚል ነገር ነው። ግን የዋዳ ደግሞ ያ ቤት የሚያስመልስ ፋይል ስላላት ወስዳለች። ወይም የዋዳ ልታስመልስ ትችላለች ቤታቸው ማለት ነው።